እንደምታዩት ነው በገጠር አካባቢ እየተሰሩ የነበሩ እና እስካሁንም ድረስ እየተሰሩ ያሉ ትልልቅ ስራዎችን ያው በተወሰነ መንገድ ማየት ተችሏል። በጉብኝቱም በእንቅስቃሴውም ሁሉ አማናምባና መረዳጃ ማህበር ምን እያደረገ ነው ያለው ከተለያዩ ሀሌማዎችን ገንብቷል። በቋሚነት ከተመሰረተ ጀምሮ ከስልሳ በላይ የመሻይኮችን እየረዳ ይገኛል። ሲታመሙ ያሳክማል። ኪታብ ገዝቶ ያቀርባል። በየአመቱ መሻይኮቹን ሀዲያ ይዞ እየሄደ ይዘይራል። የህይወት ታሪካቸውን በተለይ የተረሱትንና የድሮዎቹን እየተጻፈ ይገኛል ታሪካቸውን ለትውልድ ያስተላልፋል። የውሃ ጉድጓድ ያወጣል። እንዲህ እንደ አይነት የመሳሰሉ በርካታ ስራዎች የሚሰራው በዚህ ማህበረሰብ ከፍተኛ ድጋፍ ስለሆነ እንሻላ፣ ከዚህ በኋላ የሚኖርን ፕሮግራም ያው ሰዓት እየደረሰ ስለሆነ ሁለት ትልልቅ እንግዶች መካከላችን አሉ። ወንድማችን ኡስታዝ አቡበከር አህመድ አለ፣ ኡስታዝ አብዱል ፈታህ በመካከላችን ይገኛሉ። እንሻላ ወደ መድረክ ይመጡልን እና በቀጥታ የፈንድራይዚንግ እንቅስቃሴ እናደርጋለን። እንሻላ የተቻለን ያክል ማለት ነው ፈል የተፈለል መሽኮር አልሐምዱሊላህ ረቢል አለሚን ወሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መመሻ ደብላችሁ እንግዲህ ወቅቱ ረመዳን ነው። ረመዳን የኸይር ወር ነው። ብዙ ዝርዝር ነገሮች ውስጥ አንገባም። የተገለጹትና ያየናቸው ገላጭ ስለሆኑ ከበቂ በላይ መልእክት ያስተላልፋሉ። ቦታዎቹ፣ ሀዲባዎቹ እየተደረጉ ያሉ ጥረቶች እንግዲህ ያው የኛን ድጋፍና እገዛ ነው የሚሹት እነዚህ ቦታዎች። እኛ ጋ በነገራቶች ባመንባቸው ልክ ነው እንግዲህ ስጦታችንም እገዛችንም ድጋፋችንም። አንዳንድ ጊዜ እኔ እንደ አማናም በአይነት እንደው አማና የምንጥልባቸው የእኛን ሸክም የሚሸከሙ ወስደው ከእኛ በላይ የሚጨነቁ ስለ ቦታውና ስለ አካባቢው ልዩ ስራ መስራት የሚችሉ ወንድሞች ማግኘት እድል ነው። ብዙ ቦታዎች ላይ ብዙ ነገሮች ይታሰባሉ። ግን የሚያስፈጽም አካል እየጠፋ በትክክል ነገሮች መሄድ ሳይችሉ ፌል ያደርጋሉ። እዚህ ደግሞ አሁን ትልቁ ነገር ጉዳዮቹን መሸፈን የሚችሉ ቦታውንና የሚያስፈልጉትን ፍላጎት የሚሞሉ ወንድሞች ተገኝተዋል። ድጋፉ ግን እኔ አሁንም በቂ ነው ብዬ አላስብም። ምክንያቱም አምና ይሄ ሁሉ ወንድም ባለበት ይሄ ሁሉ ውጁህ ጠይባ ለብዙ ኸይር የምንጠብቃቸው በብዙ ነገር የምናስባቸው ወንድሞቻችን ባሉበት ስብስብ ውስጥ አስር ሚሊዮን በአሁን ሰዓት ላይ መቼም ለነጋዴዎች አይነገርም። ምን ማለት እንደሆነ ምን ሊሰራ እንደሚችል ግን አስር ሚሊዮን እንኳን የሰራውን ተመልክተናል። ብዙ አስር ሚሊዮኖች እንደሚያስፈልጉ ተነግሮናል። በጉዳዩ ላይ ማመን ነው። እኔ ቁርአን ውስጥ አላህ ስብሐነሁ ወተዓላ የሚያነሳቸው ጉዳዮች አሉ። ከሚያነሳቸው ጉዳዮች ውስጥ አላህ ኩንቱም ኸይረ ኡመ ይላል እናንተ ከሰው ልጆች በላጭና የተመረጣችሁ መልካም ህዝቦች ናችሁ ይላል ይህንን አምነንበታል ወይ ጥያቄ ነው ለኔ ካመንበት መልሱ ኸይረል ኡማ ተብሎ የተገለጸ ሰው መገኘት ያለበትና መሆን ያለበት ባህሪ ያለው ማለት ነው ሌሎቹንም ጉዳዮች ስንመለከታቸው ተመሳሳይ ናቸው እምነት ፈለጉ ማለት ያንን ባመንነው ልክ ስለሆነ የምናደርገውና አሁንም ወደ ዝርዝር ነገሮች ውስጥ ልገባ ፈልጌ አይደለም። ይሄን እንደመነሻ ሀሳብ ያነሳሁት እኔ አማራጩ ወቅፍ ነው ብዬ ነው የማስበው። አሁንም አሁንም ወደ ወቅፍ መሽሩ መሄድ አለብን። እዚ ውስጥ በጣም ብዙ ወንድሞች፣ ብዙ ነገር መስራትም እንችላለን። በታሪካችን ውስጥ እስልምና ዛሬ ድረስ መቀጠል የቻለው በወቅፍ ነው። ወቅፍኛ ሀገር ብቻ ነው የመነመነው እና የደከመው። ብዙ ቦታዎች ላይ እንደው የትናንት ታሪካችን እንኳን ብናይ እዚሁ አካባቢ አዲስ አበባ ላይ አባቶች ብዙዎቹ ነባር መስጂዶች በወቅፍ የተገዙ ናቸው፣ በወቅፌት የተሰጡ ናቸው። እንደዛ ስለሆነ ነው የቆሙት። እኔ ለንደን የሄዳችሁ የባንግላዴሾችን ሴንተር ታውቁት ይሆናል። ዳውንታውኑ ላይ ያለው ትልቁ፣ ለንደን ላይ ያለው ሴንተር የባንግላዴሾች ነው እና ከአጠገቡ በጣም ትልልቅ ብር ነው የሚያወጡት። ይሄ ኤጂዎች ላይ አጠቃላይ ያለ አመለካከት ይገርመኛል። አሜሪካ ሄዳችሁ ትልልቅ የሚባሉ ሲቲዎች ላይ ኒውዮርክ ሲቲ ላይ ግቡ እንደ ላስ ቬጋስ በጣም አደገኛና ከባድ ቦታዎች፣ በጣም ውድ የሚባሉ ከተሞች ላይ ገብታችሁ ትልልቅ መስጊዶች የተሰሩትና የተመሰረቱት በግለሰቦች ነው። ግለሰቦቹ ደግሞ አብዛኛዎቹ ፓኪስታኖች ናቸው ወይ ባንግላዴሽ ዜጎች ናቸው። ብዙዎቹ ዶክተሮች ናቸው ወይም የሆነ ባለሀብቶች ናቸው። አብዛኞቹ መስጊድ ከ15 እስከ 25 ሚሊዮን ዶላር ፐርሰናል ይገዛሉ። የገዙት መስጊድ የገዙት አብዛኞቹን ሰዎች ስሰማ የአላህ ቤት ሳንሰራ ቤት አንገዛም ብለው ቤት ሳይገዙ ነው መስጊድ የገዙት። ይሄ ቅድም እንዳልኳችሁ እምነት ነው። እኔ የምላችሁ ቅድም ያልኳችሁ ለንደን ላይ ያለው የባንግላዴሾች ሴንተር ቢሊየንስ ኦፍ የወጣበት ነው። ትልቁ ሴንተር ነው ። ያ ሴንተር አጠገቡ ያለው ማስፋፊያ ሊሰራ አጠገቡ ላይ ትልቅ የአይሁዶች ሴንተር ነበር። የአይሁዶቹን ሴንተር በቃ ሲያዩት፣ ሊገዟቸው ጠይቀውም ቢብለው ነበር። በኋላ ግን የሙስሊሞቹ ተወሱ እያደገ መምጣት ሲያዩ በራሳቸው ለመሸጥ ወሰኑ ለመሸጥ ሲወስኑ ሊሸጡላቸው ያወጡት ዋጋ 1.2 ሚሊዮን ፓውንድ ሶሪ ቢሊዮን ሳይሆን ሚሊዮን ፓውንድ ነው። ያው በእኛ ሀገር ስታመነዝሩት ወደ 1 ቢሊዮን ብር ማለት ነው። እና እንደሚሸጡ ተስማሙ። መስጊዱ ላይ 27 ደቂቃ ነው የፈጀው። 1.2 ሚሊዮን ፓውንድ ለመሰብሰብ 27 ደቂቃ ብቻ። ሶስት ሰዎች በቅድሚያ 200 ሺህ 200 ሺህ ፓውንድ አወጡ፣ ምናምን ተደርጎ አለቀ። በየትኛውም እንትን ላይ ሲያደርጉ በእንደዚህ አይነት ስራዎች ነው የሚሰሩት። እና አሁን የማጣት ያለመኖር ጉዳይ አይደለም እንደኛ የምንኮራበት ታሪካችን ነው። ወሎ የሀሊማዎች ቦታዎች ዛሬም ድረስ አድሃሩል ሀበሻ ተብሎ እንደ ኢስላም የኢትዮጵያ እስልምና ሲታሰብ መሰረቱ ዕልሙ መነሻ መድረሻው ነው። ግን ካልተጠበቀ ያን ታሪክ ማስቀጠል ካልተቻለ ከነዛ ከደካማ ገበሬዎች ተሽለን ዛሬ በተሻለ ደረጃ ላይ የሚገኙ ሰዎች ቅድም እንዳልኩት ከመስኪድ በፊት ቤት አልገዛም ብሎ መስኪድ የሚገዛ 20 ሚሊዮን ዶላር የሚያወጣ ሰው እንግዲህ ደግሞ ኢትዮጵያ ላይ አይደለም ያለው አፍሪካ ላይ አይደለም፣ አሜሪካ ላይ ተቀምጦ ነው ይሄ ሰው ይሄን የሚያስበው። በዚህ በሰለጠነ በ21 አንደኛው ክፍለ ዘመን ውስጥ ዛሬ ቤት ሳትገዙ፣ ንብረት ሳታፈሩ ህንፃ ሳትገነቡ መኪኖች ሳይኖራችሁ አይደለም እየተጠየቅን ያለ ነው። ካለን ጥቂት ነገሮች በጣም ጥቂቷን ትንሿን ነገር አውጥተን እነዚህን ሐሪማዎቻችንን እውን ማድረግ የዑለሞቻችንን ማዕከል የተሻለ ማድረግ ዑለሞቻችን ከፍ ብለው እንዲያስተምሩ መቆም የሚገባቸው ቦታ ላይ እንዲቆሙ ማድረግ ነው። ብዙ ንግግር ያስፈልጋል ብዬ አላስብም፣ ማለት ግልጽ ስለሆነ ጉዳዩ። ቅድም እንዳልኳችሁ መነሻው ላይ እምነቱ ነው። አላህ የሚለው ነገር እኛ ነን ብለን ካመንን ያንን ያመንበትን ማንነት መገለጫ የሆነ ተግባር ላይ መገኘት ነው የእኛ ኃላፊነት ብዬ ማስበው። አማን አምባ እየመጣ መለመን አለበት አመት በአመት አማን አምባ የእኛን ስራ እየሰራ ነው። ለአማን አምባ ብለን ነይተን የሄድን ሰዎች ስንቶቻችን ነው? መቆም እኮ አይገባም። ይህን መድረክ ለማዘጋጀት እነዚህ ልጆች ምን ያህል እንደተጨነቁ አውቃለሁ? ምን ያህል እንደሚለፉ እናውቃለን ሁላችን። ግን ለምን ለምን ይሄ ሆነ? የእኛን ስራ ከሆነ የሚሰሩት እኛ ከሆነ ግዴታው ያለብን ለምንድን ነው እኛ መሄድ ያልቻልነው? የወለሞች ጉዳይ እኛ ጉዳይ አይደለም። የሀሪማዎች ጉዳይ እኛ ጉዳይ አይደለም። ጉዳዩ የእምነት ጉዳይ ነው። እና እኔ ወቅቱ የፍጥራ ሰዓት ነው። ጊዜያችን ትንሽ ነው። ብዙ ነገር እናንተ ይሄ ሁሉ በቃ ወደ ዋናው አጀንዳ መግባት ይቻል ነበር እኮ ግን እንዴት አድርገን እናሳምናቸው፣ ነው የሁሉ ጭንቀት የሰራ ነው። እንዴት ነው መሆኑን ይሄ ነው ያወጣ ነው፣ ይሄ ነው ያስቀረ ነው። እነዚህ ወንድሞች ይሄን ሁሉ ተጨንቀው፣ ይሄን ሁሉ ዶክሜንተር ምናምን ስራው አያስፈልግም ያስፈልግም እኮ ሀቂቃው ይታወቃል። አብዲያወል የምናውቀው ነው። ኢማም አህመድ የምናውቀው ነው። እዚህ ያሉት ወንድሞቻችን የምናውቃቸው ናቸው። በአይን ሄደው ሲያዩት የነበሩት ወንድሞቻችን ሁሉ ከኛ የተሻለ የምናምንባቸው ወንድሞቻችን ናቸው። ከራሳችን በላይ የምናምናቸው ወንድሞች፣ ለምን ግን ይህን ያህል መጨነቅ አስፈለገ? ለምን ይሄ ይሄ መሆን ቻለ? የሚለው የሁላችንም ጥያቄ ሊሆን ይገባልና እኔ ብዙ ዳዕዋ ለእናንተ እዚህ ቁመን ወይም ሁላችንም ማድረግ አለብን ብዬ አላስብም። በቃ ድርሻችንን እንወጣ ኃላፊነታችን ላይ ንቁም እኛ ንቁም በሚገባ ቦታ ላይ እንገኝ። የዚህን ታሪክ አካል የመሆናችንን የሚመጥን ትክክለኛ ሐሪማ ቦታዎችን በአግባብ ኃላፊነት የሚወጣ ትውልድ ተፈጥሯል። ያንን የሚያስቀጥል እነዚህ ሀሪማዎች በዚህ ሁኔታ አስመቀጠል አለባቸው። ከዚህ የተሻለ ቦታ ከዚህ የተሻለ ካሪኩለም ቀርጸው ከድካም ወቶ የተሻለ ነገር ሰርተ መውጣት አለባቸው። አዎ ግን በምንና እንዴት? ሁሉም ነገር የሚፈልገው ነገር እንዳለ ይታወቃል። እስቲ እንግዲህ ወደፊት መሻገር ወደፊት መወሰን ያስፈልጋል። አፉ በሉኝ፣ ምንፈታ ረጅም ጊዜ ወሰድኩብህ። ያው እኔ ከእኛ የበለጠ ከአንተ የበለጠ ወንድሞችን ስለማውቃቸው ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። እዛ ከባድ በጣም ብዙ መናገር ዋጋ የለውም

እዚህ ላይ ቅድም ያለዋችሁ ሁላ ደግሞ ላይ በኸይር ቦታ አውቃችሁ የቲሞችን የምትዘየሩ ብር የምትመድቡ ናችሁ፣ አውቃችኋል። አሁን ይህን ጉዳይ ግን ሳየው በጣም አንገብጋቢ ጉዳይ ስለሆነ ቁርአኑ ታውቁት አላችሁ፣ ዑለማዎች አላችሁ፣ መሻሪኮች አላችሁ፣ ብታውቁትም ቁርአንን መልገም አለ ፈዘኪር ስለሚ አላህ ስብሓነሁ ወተዓላ ምንድን ነው የሚለው ሀል አዱልኩም አምልብራቹን እኮ አባኝ አንድ ትልቅ ሀብታም ትልቅ በጣም ሚሊዮነር በዱንያ የተሳካለት ሰው ጠዋት ቤት መጥቶ አንኳኩቶ ስራ ምንድነው የምሰራው? ይሄ ቢዝነስ ነው ተወው እሱን የሚያበላ ጥሩ ነገር እኮ አለ ብሎ ገና ንግግሩን ቢጀምር የሚያቋርጥህን ሰው ጓዳ ዘግተህ ዝም በሉ ብለህ ጆሮ ከሄደ ጆሮም ተበድረህ ነው የምታዳምጠው። አላህ ግን هل ادلكم

መቼ ነው ጂሃድ? የአንተ ጂሃድ፣ የሀብታም ጂሃድ ለዑለማዎች መመደብ ነው። ሐሪማዎችን መገንባት ነው። ሁሉ ጊዜ አስታውሳለሁ። በህይወት ካሉ ሰዎች ይቅርና ወደ መቃብር የተኛው አንድ አላህ ባሪያ አላስታውሳቸው። አደም በዳኔ ማን ይረሳዋል? ረሂመሁላህ አደም በዳኔ አስቡት። የወንድ መስጂድ፣ የሴት መስጂድ አስፋልት አሰርቶ ወቅፍ አሰርቶ 80 ሜትር ጉራ ጉራ አስቆፍሮ አንድ ሰው እንዳይገባብኝ ብሎ አሸዋና ጠጠር ዘበኛ አቁሞ ያቃተን ግን ትገባላችሁ ብሎ ጨርሶ ቀብር ተኝቷል። ያ ሁሉ ሐሰናት፣ ያ ሁሉ አጅር ወደ እሱ ነው የሚሄደው። አሁን የተባለው 30 ሚሊዮን እንደው ይሄ በጣም የአፍጠራ ሰዓት ስለሆነ ዶክመንተሪው ራሱ ወዲያውንም እንደተደመጠ ሁሉ ወደ ፈንድሪዝም መግባት ስለሚገባል የረመዳን ሰደቃ አድዓፈ ሙድዓፋ ስለሚሆንልን ለየት ያለ ነገር ስለሚሆን ደክመዋል በዕልም በጣም የደከሙ ሰዎች እነ ዶክተር እድሪስ እነ ፕሮፌሰር መሐመድ ሁሉም እንዳለ ዕልም እዛ ሄደው አይተዋል። መሐመድ ጀማ ጎናፈር ሁሉ ጀማ እነ ሰዒድ አሊ አይታችኋል፣ ሂዳችኋል። ያ ሁሉ ዛሁ ላሁ ር የመጣችሁ ሰዎችም ነበራችሁ። እንደው እስኪ የመጀመሪያውን ዱዓ የምናደርግለት ለአፍጥር ትንሽ ደቂቃ ነው የቀረውና እኔ ይህን ይሸፍናለሁ የሚል የቅያማ ቀን አላህ ይመሰክርለት ለነዛ ደረሶች ይርበናል፣ ሽርጥ የለንም። በጣም ዋህይ ያስቸግረናል ኪታብ ይቸግረናል። ሰዎች የቅያማ ቀን ዋስ ይሆናል። አላህ ገንዘብህን ከየት ነው ያመጣኸው፣ ወዴት ነው የምታውለው ይላል። ጥያቄው ገንዘብ ላይ ወዴት ጥያቄ ነው ያለውና አደራችሁን። ወደ መነየቱ ጉዳይ ወዲያው ገብተን ሼክ መሐመድ ኢብራሂም አጠገብ ያሉ ዱዓ ያረጉላችኋል። ፈስረል ቁርአን የነቢዩ ሲራ ብለን የሚነግሩን ትልቅ አባት ናቸውና ሐቂቃው ሰለ አልበከር አጠገብ ያለ ሼክ ሼክ መሐመድ ኢብራሂም አሉ። ሌሎችም አላችሁና ወደ ማስነየቱ ገብተን